አሰላሙአለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የተወደዳችሁ የዩቱብ ቤተሰቦች እንደምናላችሁ እንደምንቆያችሁ እንደምንሰነበታችሁ ከእኔ ጋር አልሐምዱሊላህ፣ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትትና ጠይቃለሁ፣ ማለት ነው። ዛሬ ለሁላችሁም ሼር እንዲታደርጉ እፈልጋለሁ። ብዙ እህቶች ጋር ይሄ ቪዲዮ እንዲደርሳቸው እፈልጋለሁ። አብዛኞቹ የኤምባሲ ቁጥር ይፈልጋሉ፣ አብዛኞቹ የሌቨር ቁጥር የሳውዲ ይፈልጋሉ። ግን እንዴት መደወል እንዳለባቸው አያውቁም። ስለዚህ ይህንን ስቴፕ ባይ ስቴፕ ለነግራችሁ ነው፣ እና ብዙ እህቶች ጋር ሼር አድርጉልኝ እባካችሁ ማለት ነው። እና መጀመሪያ ግን ላይክ እና ሸር ሰብስክራይብ አይረሳ፣ ብዙ እህቶች ጋር እንዲደርስ የእናንተ አስተዋጽኦ ስለሚያስፈልግ ማለት ነው። የሳውዲ ሌቨር ኦፊስ ቁጥር 19 የሳውዲ ሌቨር ኦፊስ ቁጥር 19911፣ 19911 ይሄ የሳውዲ ሌቨር ኦፊስ ቁጥር ነው። ጠይብ የሌቨር ኦፊስ ነው። ደውላችሁ ስትደውሉ ማለት ነው እዚህ ጋር አደዋውሉ ልንገራችሁ። ቀጥታ ትደውላላችሁ። ስትደውሉ? ከዛ አንድ ትጫናላችሁ ሁለት ትጫናላችሁ ሶስት ትጫናላችሁ። ከዛ ሲያወራችሁ ቋንቋችሁን ትመርጣላችሁ? አረበኛ፣ አማረኛ፣ እንግሊዘኛ። አረበኛ፣ አማረኛ፣ እንግሊዘኛ እንትን የምትችሉ ከሆነ ምንድን ነው አረበኛ የማትችሉ ከሆነ በአማረኛ ጉዳያችሁን እንድትገልጹ በአማረኛ እንዲያወሯችሁ መናገር ትችላላችሁ። ከዛም በኋላ በቀጥታ ጉዳያችሁን መናገር ትችላላችሁ። ጉዳያችሁን፣ የደወላችሁበትን ጉዳይ በአማርኛ በቋንቋችሁ ማውራት ትችላላችሁ። ይቀየርላችኋል። እኔ ቋንቋ አልችልም እንዴት ሆናለሁ አትበሉ። ቋንቋ ያስመርጣችኋል። አማርኛ፣ አረበኛ፣ እንግሊዘኛ። አማርኛ ዓለም አቀፍ ቋንቋ ነው። ይሄንን ማወቅ አለባችሁ። አማርኛ ዓለም አቀፍ ቋንቋ ነው። ዴሞዛችሁን አልሰጥ ብለዋችሁ ከሆነ ደሞዝ አልሰጡኝ ብላችሁ ክስ መመስረት ከሆነ ክሳችሁን ትቀጥላላችሁ ትናገራላችሁ። ግን ከእናንተ የሚያስፈልገው ኢንፎርሜሽን አለ። በኃላፊ ነግሬያችኋለሁ። የፓስፖርታችሁ ላይ ያለው ሙሉ ስም፣ የፓስፖርት ቁጥራችሁ፣ ሙሉ ስም፣ ዓመተ ምሕረቱ ፓስፖርታችሁ ላይ የተሞላው የተወለዳችሁ የትውልድ ዓመተ ምሕረታችሁ ፓስፖርታችሁ ላይ ያለው እንደገና ደግሞ ከፊላችሁ ሙሉ ስም እናንተን ከኢትዮጵያ ያመጣችሁ ወይም ደግሞ ያመጣቻችሁ ሙሉ ስም ያስፈልጋል። ሙሉ ስም የእናንተ ሙሉ ስም ከነ አያታችሁ ሙሉ ስም ፓስፖርታችሁ ላይ የተሞላው ሙሉ ስም የፓስፖርት ቁጥራችሁ ከቻላችሁ ኮፒ የፓስፖርታችሁ ኮፒ ካለ እዛ ላይ እያያችሁ እንዳትሳሳቱ መናገር ትችላላችሁ። ለምን የእናንተ ፋይል እዛ ስላለ ማለት ነው፣ እነሱ ጋር ስላለ ማለት ነው፣ ፋይላችሁ እንዲታይላችሁ ማለት ነው። እና ከዛ በመቀጠል ደግሞ የዱባይ የዱባይ ከዚህ በፊትም ተናግሬያለሁ የዱባይ ሌቨር ሰማንያ ዜሮ ስምንት አራት ሰማንያ ዜሮ ስምንት አራት ደግሞ አለው ሰማንያ ዜሮ ስምንት አራት አሁንም አንድ ሁለት ሶስት ብላችሁ ደውላችሁ ቋንቋ መርጣችሁ ከዛ ጉዳያችሁን መናገር ትችላላችሁ። ጉዳያችሁን መናገር ለምን እንደደወላችሁ ጉዳያችሁን ለደወላችሁበትን ጉዳይ መናገር ትችላላችሁ። ደሞዝ ተነጥቃችሁ ነው፣ ተናዝል ካንስሌሽን አልሰጥ ብለዋችሁ ነው የተቸገራችሁበትን ነገር መግለጽ ትችላላችሁ ማለት ነው። ሌላው በመቀጠል ደግሞ የሳኡዲ የኤምባሲ ቁጥር አብዛኞቻችሁ ትፈልጋላችሁ። የሳኡዲ ኤምባሲ ቁጥር የሳኡዲ ኤምባሲ ቁጥሮች ቁጥር ደውላችሁ ምንድን ነው የማደርገው ማን ነው ሊረዳኝ የሚችለው ብላችሁ ጠይቁ። ታነሱላችሁ ነው አብዛኛውን ጊዜ የእኛ ኤምባሲዎች ወይ የእኛ ቢሮዎች ይሳደባሉ። ጥሩ ሰው ሊያጋጥማችሁ ይችላል እንደው ምናልባት ይሄ ሰው ይሄ ይሄ ቁጥር ምናልባት በትህትና ሊመልሱላችሁ የሚችሉ አሉ፣ የሚሰድቧችሁ አሉ፣ የሚያመናጭቋችሁ አሉ፣ ስራቸውን ኃላፊነታቸውን በስነ ስርዓት የሚወጡ አሉ። እኛ ሰዎች እንደ ባህሪያችን እንደ መልካችን ፀባያችንም የተለያየ ነው። አላህ ተጥሮ ሳያገናኛችሁ ጉዳዩን ጉዳያችሁን እንደ ጉዳዩ አይቶ ኃላፊነቴ ነው ብሎ የሚከታተልላችሁ ሰው አላህ ይወፍቃችሁ ሀቂቃ በጣም ብዙ እህቶች በሚባል በጣም በተለይ በደሞዝ ጉዳይ ላይ በረሃብ ጉዳይ ላይ በጣም ብዙ መከራና ስቃይ እያዩ ነው ያሉት። ወዴት ማንም መጠየቅ እንዳለባቸው ምን ማድረግ እንዳለባቸው እንኳን አያውቁ አያውቁም አይነገራቸውም። እዛ የሚነገራቸው እኮ ብዙ ብር በምንዛሬው ታስቦ ይህን ያህል ብር ይከፈልሻል ተብላችሁ ብቻ ነው የምንትነገሩት? ሌላውን ስቃውን መከራውን ማንም አይነግራችሁ ማንም አያስረዳችሁም እና አሁን የሳዑዲ የኤምባሲ ቁጥር ልንገራችሁ 0000961184። እደግመዋለሁኝ 0096611 8424 056። ይሄ የኢትዮጵያ የሳዑዲ የኢትዮጵያ ኤምባሲ ቁጥር ነው። ደውላችሁ እባክህን ወይ እባካችሁ ተባበሩኝ ብላችሁ ጉዳያችሁን፣ የተቸገራችሁትን ጉዳይ መግለጽ ትችላላችሁ ማለት ነው። አላህ ይገዛችሁ ቶች ማለት ነው። እና አሁን እኔ በጣም በጣም በጣም ማለት ነው አሁን ከዚህ በኋላ ለምመጡ ሰዎች ወይም ደግሞ ልመጡ ያሰባችሁ ሰዎች መጀመሪያ ላይ ችግር ቢደርስባችሁ ማጋር መደወል እንዳለባችሁ ማን እንደሚተባበራችሁ ወቁ ደላሎች የሚነግሯችሁ የሚከፈላችሁን ብር ነው በሐዋላው እየታሰበ እዚህ ስትመጡ ሌላ ነው የሚነግሯችሁ ሌላ ነው የሚደርሳችሁ ባይናችሁ የምታዩት ሌላ ነው እስኪ ይህን ያህል የአረብ ሀገር እንደዚህ እንደዚህ እንደዚህ ችግር አለው ብሎ የነገራችሁ ሰው አለ የለም ረሃብ ሊገጥምሽ ይችላል ክፉ ሰው ሊገጥምሽ ይችላል የጾታ ጥቃት ደርስብሽ ይችላል ብሎ የነገረሽ ሰው አለ የለም። የሚነግራችሁ ሰው አለ የለም። በጭራሽ የለም። የሚነግሯችሁ ሚነግራችሁ ይህን ያህል ብር ይከፈላችኋል። በሐዋላው ያስቡና ይህን ያህል ብር ይከፈላችኋል። ብሩ እኮ ምንም አይሰራ። ብሩ በስንት ተአብ እንደሚገኝ አያውቁም። በስንት መከራ እንደሚገኝ አያውቁም። ይሄ ብር ስንት ተለፍቶ ስንት ተደክሞ እንደሚመጣ አያውቁም። ይሄ ብር አይገባቸውም የሚናገሩት ብሯን ብቻ ነው ብሯን ብቻ እና ብቻ ነው ብሩን ከሚነግሯችሁ፣ ምን አለ እንደዚህ እንደዚህ ተገጠማችሁ እዚህ እዚህ ቦታ ላይ መደወል ትችላላችሁ፣ እዚህ እዚህ ቦታ ላይ ጉዳያችሁን ማሳወቅ ትችላላችሁ ቢሏችሁ ምን አለበት? ምን አለበት አንዴ ጥፍ ምን አለበት እንደዛ ቢሏችሁ? ምን አለበት እንደዛ ቢነግሯችሁ? አይናገሩም አይናገሩም። ሐስቢናላህ ወኒዕማል ወኪል። አላህ ይግዛችሁ እህቶቼ። ሐቂቃ በጣም ከባድ ነው። አልሐምዱሊላህ ብቻ። እና ይሄንን ይመስላል ልጆቼ። ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ብዙ እህቶቼ ጋር እንዲደርስልኝ አድርጉልኝ። በጣም እወዳችኋለሁ በጣም አከብራችኋለሁኝ። ከክፉ ነገር ሁሉ አላህ ይጠብቃችሁ። በቅርቡ ደግሞ እንሻላ የሞባይል ባንኪንግ፣ በጣም ብዙ ልጆች የጠየቃችሁኝ አላችሁ፣ አጠቃቀሙን ይዤላችሁ እመጣለሁ ብዬ በኮንፊደንስ እናገራለሁ ማለት ነው። ለምን እንሻላ ተዘጋጅቷል። የሞባይል ባንኪንግ በኮንፊደንስ አጠቃቀም በቅርቡ ጠብቁኝ። ሞባይል ባንኪንግ አጠቃቀም ይዤላችሁ እመጣለሁ እንሻላ ካለ ጋር ማለት ነው። እና ውዶች ማሮቼ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝት ይበል። እንዴ የነገሰ ይበልን፣ ላይክ፣ ሼር፣ ሰብስክራይብ አይረሳ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለኩም ወራህመቱላሂ ወበረካቱ።